ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ አለውላችሁ እግዚአብሔር ይመስገን። ውድ የማርታ ቤተሰቦች ኤርትራ ዋና ኢትዮጵያን ሁላችሁም በያላችሁበት እንዴት ናችሁልኝ? ደህና ናችሁ ወይ? ሰላም ክርስቶስ ባላችሁበት ብዝ ትርፍርፍ ይበልልኝ። ይህኒ ድምቀቶች፣ ይህኒ ይህኒ የዋሆች፣ ይህኒ ምን ልበላችሁ ማለት ነውና፣ እንኳን ለፋሲካ በዓል በሰላም በፍቅር አደረሳችሁ። በዓሉ የሰላም የጤና እያርግላችሁ እያልኩ ያው ትናንት ነበረ ማለት የነበረብኝ። ኦልሬዲ አልተመቸኝም፣ እኔም ያው ሹሩ ጉድ ምናምን ስል ነበረ። በዓልን ከና የሚጋኒም ፏብልጭ አርግቼ ነበረ ያከበርኩት። የኦርቶዶክስ እምነት ተከታዮች ያው እስከ ዳግማ ትንሣኤ ይባላል ብያለሁ። እና በቃ አዩዋችሁ፣ እንዳይከፋችሁ በስደት ያላችሁ ወንድሞች። ነገ ሌላ ቀን ነው፣ ነገ የተሻለ ቀን ይመጣል። ራሳችሁን አጽናኑ። ዋናው ባለን ነገር ላይ ደስተኛ ሆነ ማክበራችን ነው። እግዚአብሔር ደግሞ ለዛሬ ዓመት በሰላም በጤና ከቤተሰቦቻችን ጋር ተሰብስበን የምናከብርበት በዓል ያድርግልን። እኔም እንደናንተ ስደት ነው ያለሁት። እኔም ከቤተሰቦች ጋር ለማክበር ያብቀን። ለተሳዳቢዎች ልቦና ይስጣቸው። ለሀይሚና ለብሩክ ፍቅር ይስጣቸው። ጀባ ይበሉ። አራቱ ልጆች ድቡ ድቡ ያርጉ እና ኦልሬዲ ቪዲዮቸውን አላየሁትም ኦልሬዲ ቪዲዮቸውን አላየሁትም ለምን ጊዜ አጥቼ ነበር እና ግን ያው በዓልን ያው ብሩኬ ሁልጊዜ እንዳስለመዳት እሞሹ ጋን ይዟት የሚሄዱና ያው የበዓል ቪዲዮን የሚሰሩት ደስተኛ ሆኖ ያሳለፉት ፖስተሩን ምናምን አይቼዋለሁ ይኸው በቃ ከቤተሰብ ጋር ያው በዓል ሲሆን ብዙ ጊዜ ምንም ለየት ነገር የለም ከምግቡ ከመጠጡ ከጫወታው ያለው ድባቡ ከቤተሰብ ጋር ያለው እንትን ያ ያ ነገር ነው ደስ የሚለኝ እና ሁሉም የሀብትሽ ፍቅረኛ ነበረች፣ ብሩኬም ነበረች፣ ሀይሚም ነበሩ። እንደዚህ እምር ብሎባቸው በሀበሻ ቀሚስ በጣም ነበር ሲያምሩ የነበረው። ፎቶቸውን አይቻለሁ፣ ቪዲዮቸውን ባላይም። እኔ ደግሞ የሀይሚና የብሩክ አድናቂ እንደመሆኔ መጠን የነሱ ደስታ፣ የነሱ ሰላም ያስደስተኛል። ያው አንዳንድ ጊዜ ሀይሚ ስታጠፋ ትኮረኮማለች፣ ብሩኬ ሲያጠፋም ይኮረኮማል ማለት ነው እኔም ከነሱ ጋር ባለን ሸበረቅ በንትን ብሎ አሳልፍ ያለው ቤተሰቦቼ እና እንኳን አደረሳችሁ እያላችሁ ኮሜንት ስጡኝ። ለሀይሚ እና ለብሩኬም እንኳን አደረሳችሁ መልካም በዓል መልካም ትንሳኤ እያላችሁ ለዳግማ ትንሳኤ ደግሞ በሰላም በጤና እንዲያደርገን። ፋሲጋ የደስታ ነው፣ የሀዘን አይደለም። ዳግማ ትንሳኤ ነው። እግዚአብሔር ሞቶ ድጋሚ ህይወት እኛን ለማዳን ሲል ነው ያሁን ሁሉ ነገር የከፈለልንና ዳግም ትንሣኤን የሰጠንበት ቀን ነውና፣ ይህችን ቀን ሁልጊዜም በደስታ በፍቅር ነው ማሳለፍ ያለብን። ለምን ያው ሀይሚና ብሩኬ እንኳን ከቡጡቡጥ ከምኑም ከጫጫታውም ተለያይተው በፍቅር በደስታ እያከበሩ ነው፣ ከሙሽ ጋር በአዲሱ መኪና ቡታጅራ ላይ ማለት ነውና፣ እግዚአብሔር ይመስገን ሁሉም ነገር ተስተካክሎ ዛሬ ላይ ደርሰዋል። ዋናው ለሰው ልጅ ትዕግስትና ጭንቅላት ማሳመን ነው፣ የእውነት እምላችሁ ማለት ነውና ያን ነገር እችላለሁ፣ ያን ነገር አልፏለሁ ካላችሁ ማይሆን ነገር የለም በዚህ ምድር ላይ ማለት ሁሉም ነገር ይሆናል ማለት ነውና፣ እናንተም ስደት ያላችሁ ነገር ቀጣይ ዓመት ከቤተሰብ ጋር አከብራለሁ ብላችሁ አስቡ። ምንም አትሆኑም፣ አታልቅሱ፣ ሆድ እንዳይብሳችሁ እና በተቻላችሁ አቅም ፈታ ብላችሁ በዓልን ለማሳለፍ ሞክሩ። ያው ኦልሬዲ ትናንት ነው ባሉ አልፏል፣ ግን በቃ ምንም እንዳይሰማችሁ እሺ፣ አይዟችሁ። እነዚህን የመሳሰሉ ሀይሚና ብሩኬን ውድ ቆንጆ ቆንጆ ከኢትዮጵያ ቪዲዮ የሚለቁልን ሰዎች እያሉ ለምን ይደብረናል? ለምን እናዝናለን ማለት ነው። እና ቤተሰብ ይህ ቪዲዮ ከተመቻችሁ ላይክም ሰብስክራይብ ማድረጋችሁን እንዳትረሱት። ያው ሀይሚ ትናንት ፏብላን ያሳለፈችው ፎቶ ራሱ ይናገራል። በጣም ጥበቡ ሄዶባታል። ብሩክ ላይ ደግሞ በጣም በጣም ነው። ከሌላው ይሄኛው እንትን ጥበብ ሰፋም አላለውም። በጣም ደስ እንትን ጠበብ አላለውም። በቀ ደስ ይላል ማለት ነውና ለቀጥ አመት ራሱ ይለብሰዋል። ቢወፍርም አንድ እንትን የሆኗል። እኔ ወድቹ ጥበቡን ይህን ልጅ ይላክሽላቸው ልጆች እጅ ይባረክ። ተዋረኪ ለአልባሹ እግዚአብሔር ያልብስልን ነው የሚባለው፣ እንደዛ የሚመረቀው ያህም ኔ ብሩክ ደግሞ በውሃ ይለቅ ነው የሚለውና በጣም ነበር የሚያምሩት ማለት ነው። እሙሽ ታምር ነበረ። ሀብትሽ የሀብትሽ ፍቅረኛ ሃይሚ ብሩኬ፣ ምን ልበላችሁ ማያምር ሰው የለም ነበር የዛ ጊዜ ማለት ነው ና በጣም በጣም በጣም በጣም በጣም ደስ የሚል ቪዲዮ ነበረ ማለት ነው። እና በቃ ምን ብዬ እንደምላቸው አላቅም። ያው ስለ ቪዲዮ በቃ መልካም በዓል ባይ